ከሰው ጋር ታመሳስሎኝ እኔ ስለ እኔ ነው ማቀው ስለ ሌላ ሰው አላውቀው። ሱሴ ሆኗል ሱሴ ሱሴ ሱሴ። በቱና ድርቆሽ ፍርፍር ስሩ ጋ ስቱን ስትበሉት እኔን አስታውሱኝ። አላ ፍርፍር እኔ በጣም እንጀራ ሲተርፍ አትጣሉ፣ አስቀምጡት፣ አድርቁት ለፍርፍር። አሴ ወይኔ ከኢትዮጵያ አዲስ ጭስ ነው ወይኔ ሲጣፍት

እሱን ተመችቶት ከያዘው፣ አንቺ ምን አስለቀሰሽ? ወይ አንተ ምን አስለቀሰ? ሁሌም እኮ ትራፊ ነው ደስ የሚል። በእጅ ያዘውት ቀርቶ አውቆታሉን ሲያነሱበት እንኳን ማንም አይወድም። እዚህ ይባላል ስማችሁ እናንተ፣ አልቅሱ እኛ ሌላ ቦታ ነን ነዋ። መልሶ እንደውም ሰው የያዘው ነገር እኮ ነው ደስ የሚል፣ ሰው የያዘው የቀመሰው ነገር። ፈረንጅኛ ልለው ነበር አባባሉን ፈረንጆች የሚሉትን እንዴት ብዬ ልበለው? እዚህ ጋር እስቲ አንድ እንደው የተማረ ሰው ካለ ጭንቅላት ያለው ሁላችንም እዚህ ድንድስ ብለናል። እዚህ እንደው ፈረንጆች የሚሉትን አባባል በሉልኝ እዚህ ጋር አንድ ጊዜ ፕሊስ። እኔ ካልኩት አይገባችሁም ብዬ ነው። እኔ ለምን ተመለሰ ብለሽ መታለቅሽ ከሆነ ያበ ቢግ ፕሮብሌም ወይ ልትበይው የነበርሽ ያሰብሽ ወይ ደግሞ

ቁጭ ብሎ ቤት ውስጥ ሚስቱን የሚያስደርጋል አይደል እንዴ? ጋይስ እኔስ ተለያየችን የሄድኩት፣ ቁጭ ብላችሁ የምትሄዱ አላችሁ አይደል? ራሳችሁ እንደምን እንደምታዩት እኮ ነው። አሁንም ሊሄድባችሁ እንዴ? በደንብ አድርጌ ጋይስ፣ ቁጭ ብለሽ ባልሽን እንደ ውሻ ትሪት የምታደርግ ልጅ ስለኔ እንዴት ነው ጣትሽን ቀስረሽ ማውራት የምችለው? ሞራሉ የላችሁ እኔ እኔ መናገር አልኩሽ እኮ ሞራሉ ምረዘል ዘንገልማ ፊት ቢ ዩርሳልፍ ብዬ እኮ ጽፍ ያለው እዛ ላይ አላያችሁትም እንዴ እኔ እኔ ነው መሆነው ጋይስ፣ ስለሰው ሰው ማያገባኝ። ዳሴ ግን አሁን ይሄ አንድ ሰው መብቴ ነው ይሄ መብቴ ነው ይሄ የእኔ ሕይወት ነው በቃ የተመቸኝ ነገር ይሄኛው ነው ብሎ ከሄደ እኔ በማመጣው ታይትል ብቻ ወይ ርዕስ ምናምን ቁጭ ብለሽ አትችል ማውራት መብትሽ ነው። ዳሴት ማልቀስ ግን አይጠበቅብሽም። የአንቺ ባል አልተመለሰም። ምናየኝ ለምን ተመለሰ ነው? በቃ ተመለሰ ተመለሰ፣ መለስኩት የአንቹ ላይ ላይም መለስ ነው። ቀይ ባህርን ተሻግሮ ሄደ፣ እችን ልጅ አያሳየኝም ብሎ ባባ ቀይ ባህርን ተሻግሮ ሄደው የአንች ላይም መለስ ነው። እህ ያን እንደው እንዳገባን እኮ ዘንድሮ ባህርየ ላይ መለስ ነው። ቀይ ባህር ተሻግሮ የደበ ለምን ተመለሰ ትለኛለች እንዴ? በቃ ተመለሰ። አንዴ ቢግስቴክ እና ፓንኬክ አብረሽ ዋዘሹ ፓንኬኩን ወይ ቢግስቴኩን ትመርጫልሽ አለ ኬ ፓንኬኩን የተመቸኝ ቢግስቴኩን አለ ያለሽ ኦርደር አርገሹ ኦርደር አርገሹ ሰዎች የተመ የደግሞ ቀጠል እስትሉ ደስ ነው የሚለኝ አንድ ሰው ቀጠል አንዴ። ለምን ተመለሰ ብላችሁ እንደዚህ ካለቀሳችሁ በወልድ ብለት ነው ጋለማየዋል። በስመ አብ ብሶት አንድ ቀን እንኳን ዓይኑን ባየሁት እያልሽ ባልሽ ከሄደ ስንት አመቱ? በቃ ሄደሽ አይደለም አንቺ ሳት ጅ ስነስርዓት ይዘሽ እንኳን አይሽም ዞር ብሎ በቃ። ሲሄዱ እኮ ሄዱ ነው አይመለሱ። ወንድ ካመረረ ከሄደ ነካው በቃ፣ ከነካው ነካው ነው። አድንቂኝ አልኩሽ። እኔን ማድነቅ ነው ያለብሽ። ማልቀስ አይጠበቅብሽም። ትራፊም በይው ሌፍት ኦቨርን በይኝ። እኔን እሱን ትራፊ በይው እኔን ሌፍት ኦቨርን በይኝ። እስቲል ተስማምቶናል። በቃ ልትሞቱ ነው እንዴ እንዲያውም ጋብ መፍጠራችን ጥሩ ሆነ። ብዙ ነገር ተለውጦ አገኘሁት። ወንድ ልጅ የፈለገ ቢወድሽ ጨላም ይዞ ቢይዝም ያችን የወዳ ሴት ናት ትዝ የምትለው። እና ታደንቅኝም እኔ አንቺ ችጋራም አታደንቅኝም። ሰዎች እኮ ገንዘብ ሲይዙ ይነኩታል አስርሺ ነው የሚሮጡት። እኔ ግን ስቲል ጥሩ ቦታ ላይ ሆኖም ራሱ ተፈላጊ ነኝ አየሽ ማርነቅ አለብሽ። አንቺ አልጡራ ማየም ከማልቀስ ወንዶች የሚወዱት ሰው ካለ ለሚ ቢሊየን ሚሊየን አይኖራቸውም። ተመልሰው እንደዚህ ነው፣ አይቻቸዋለሁ። ሌላ ሰዎችም ስላየው ነው። እኔ አንድ ልጅ ነበረ ሶስት ክለብ ከፍቶ በጣም በቃ እጅስ ላይ ማረምን ነው የምላቸው ተለያይተዋል ከሚስቱ ጋር፣ እና ብዙ ነገር በቃ ያደርግ ነበር እንደሱ ገንዘብ ያለውም የለ ምንም። መጨረሻ ላይ ሁለት ልጆቹ እናት ላይ ነው የተመለሰው። ለምን ተመለሰ ብላችሁ አጮሁም እንዴ? እሱ ላይ እኔ ላይ ከምጮህ እንዴ፣ ልትሞቱ በቃ። በለስ ቁጥሬ ተመቸኝ። ልትሞቱ እንዴ? አልቅሱ ወይ ብለሽ አልቅሽ። አዘን ነብሽ አዘንሽን ቁጭ ብለሽ አልቅሽ። እንግዲህ ልትበይ አስበሽ እንደሆን አመቻችተሽ እንደሆን ለብዙ ጊዜ ያው እንግዲህ ወንዶች ፎገራ እኮ አለ ስልክ ላይ ትፎጋገር። ያለሽ የፎገረች ሴት ካለሽ፣ ወይም ጀምሮ ሰው ካለ አምሶሪ አምሶሪ። እርግጠኛ ነኝ ያው ብዙ የተፎገርሽ ሴት አለሽ ስልክ ላይ እኮ፣ በነማየ ጊዜ ነው። የትኛውን ነው የምታወሩኝ እናንተ? ኤቭሪባዲ ትዳሩ እንደዚህ ነው ጋይስ። ኤቭሪባዲ ናቲንግ ንስ እናንተ እራሳችሁ እንደ ስፔሻል አድርጋችሁ የምታዩ ሰዎች ያላችሁ፣ ጉርላክ እኔ ለማንም ሁሉም ሰው እንዲህ ነው አይደለም። ግን ትዳር እኮ ጠፍቷል የሚባልበት ዘመን አለ። አሁን ሰው ሲዳር አይታችሁ ታውቃላችሁ? ከስንት አንድ ካልሆነ በስተቀር የትኛውን ትዳር እኛ አስወልደናል፣ እኛ አስወልደናል፣ የትኛውን ትዳር ነው? ብዙ እየተደበቁ የሚመጡ ሰዎች እኮ አሉ። ህይወታችሁ ላይ እናንተ ስለማታውቁ ነው። እኔ ካላየው አላምንም የምትሉ አላችሁ፣ እዛ ላይ ያላችሁት እኔ ካላየሁ አላምንም የምትሉ ናቸው። አምሹር እየመጣችሁ እዚህ ጋ በድ ኮመንት የምትጽፍ እስከምታይ ጠብቂ። ነገርኩሽ እኮ ኦልሬዲ አንድና አንድ፣ እኔ ጆኒን መመለሴ የእናንተ ችግር ሊሆን አይችልም ነው። ሆኖም ማያቅም ሊሆንም አይችልም ነው ጋይስ። እኔ ስሰጥሽ ዝም ብለሽ መስማት ነው ማየት ነው። ወሬ በር ብመጣብሽም መቀበል ነው። ብሄድብሽም ሄደብኝ ስልሽ መቀበል ነው። መጣብኝ ስልሽ መቀበል ነው። እኔ እንጃለው ስልሽ መቀበል ነው። በቃቸው ይዛችሁ ይሄ ነው። ለምን አታምኑ? ብናንተ ማመን እኮ እኔ ትክክለኛውን ነገር እኮ ነው። ምን ምን መሄጃላችሁ? ምንድን ነው የምታረጉት? ከዚህ ውጭ ውጭ ብላችሁ ከማራገብ ውጭ ምንድ የምታረጉት? እኔ የምታስቁኝ በራስ ላይ መቀለል ጤንነት ነው። ለካ ብላችሁ የራሳችሁን እንደ ስፔሻላይታችሁ የሰውን ዳውን ልታረጉ የምትሞክሩ ሴቶች ነው። ኮንፊደንሳችሁን እና ዝንጀሮ በራሷ መላጣ ቁጭ ብላ በሰው መላጣ ትስቃለች የሚለው ግጥም ትዝ የሚለኝ ጠቅላላ ወንበዴ ወመኔ ነው ያለው በየቤቱ ነገርኩሽ፣ እመኝ ዝም ብለሽ እራሳችሁን እንደ ስፔሻል የምታዩት ነገር ነው። እኔ ሌፍቶ አሁን ሄደችበት ብላችሁ ታስባላችሁ። በቃ ጆኒ ተስማማው ሌፍቶ በሩ ምንድነው የምትሉት? ምን ቾይዛላችሁ? ምንድነው ቾይዛችሁ? እሱ እኔ ተስማማውት ወይኔ ደግሞ ተስማማኝ። ምንድነው ኦኬ ኦ ቾይ ይዛጣ ነው ወሬ በር ያን ያው አልተመቻትም። ወደሱ ተመለሰች። አታደቂኝም እራሱ ተመልሽበት ሲቀበል እኮ ማድነቅ አለብሽ። እኔ እኮ ጥሩ ታይም ላይ ነው የተፈለኩት። ጥሩ ታይም ላይ የተፈለኩት ተፈልኩት። ወንዶቹ እኮ ገንዘብ ሲይዙ አይተናል። አስር ሺህ ነው የሚሮጡት። እኔ ግን ተፈልኩ። ገንዘብ ተይዞም ተፈልኩ። ልትሞጪ ነው ለምን ለምን ተመለሰ መለስኩት። አሁን የምታስቁኝ፣ እንኳን ቀረችብህ። እቻለ ኔ እቺ ዱርዬ እብን ኛ እያቤት ውስጥ አለቅሶኝ ነበር። እንዴት ነው እኔን ማየት ምችሉት ነው? እንዴት ነው እኔን ማውራት የምችሉት? ከመቼው እንኳን ፎሎወር ፎሎ አንፎሎ ያደረጋችሁት ሰው በሙሉ እሱ ስልክ ላይ ተመልሰሽ ልትሰፍሪ አትገቢያትም። ታንቀሽ ነው ዝም ውጪያት። ታንቀሽ እዛው ብሎክ እንዳደረግሽው ነው ቁጭ ማለት ያለብሽ። ምን አባሽ አስመለሰሽ? ልትሰፍሩ እንዲህ ይብላችሁ አት ገበያት ታገኛለሽ። እንግዲህ እኔ አት ገበያት እዚህ ፎሎማ ርልሽ ምንም አረልሽ ጆሮሽን እያስኩ ነው። በገዛ ስልኩ ማስወጣሽን ላይ መብትና ግዴታችሁን እወቁ። ስለ ሰው ቤት ገብታችሁ አታው ሶሻል ሚዲያ ላይ ይመጣል። ወሬም ሲመጣ መውራት ያለብሽን ያለው የምታወሪው ስለ ሰው ትዳር ቁጭ ብዬ አልፈተፍትም። የማልፈተፍተው አሁን አንድ ሰው ይጣላ ማውቀው ሰው እዚህ ሚዲያ ላይ ማለት ነው፣ ባልና ሚስት ሲጣላ፣ ጋርስ ናት ማይ ቢዝነስ መጠች ግን ኮመንት ከአንቺ የተሻለ የኔ ነው ስትይኝ፣ ደግሞ አንቺ ማለት እንደዚህ ነሽ። ጆሮሽ ለባለቤቱ ባዳ ነው። የአንቺ ባል እኛን ሲጀነጅን ነው የሚያድር። አንቺ ረ ጥርምጥምጥ ባልሽ ሲመጣ በር ምትከፍቻ አያም ጡራማ አይም ነሽ እንጂ ባልሽ ለአንቺ ክብር ያለው ባል አይደለም ብዬ መጣ ስትጽፊ፣ ደግሞ እነግርሻለሁ የባልሽን ብልግና። ኦኬ የአንቺ ባል ደግሞ እኔን እየጀነጅነኝ ነበር ካልሽ፣ የእኔ ባል እየጀነጀነሽ ሳይሆን አየር ነው ያዘብሽ፣ አየር ነው ያዘብሽ አየር ነው የያዘብሽ ነው እ አንዳንድ ሰዎች ደግሞ አላችሁ። አሁን አይደለም ማወራው። አሁን አይደለም ማወራው፣ በደንብ አድርጌ የሚሄድባችሁ አላችሁ። ትላልቅ ሰዎች ደግሞ አሞታችሁ፣ ይፍሰስ እንግዲህ እኔ ብዙ ጊዜ ምል በተለይ ወንድ ልጅ እችን ልጅ ወዳት አለሁ ሲል መሀል ላይ እንደ ምክርም

እና ብዙ ሰዎች አላችሁ፣ ግን ሶኬት ያለሽ አንተ ኮይት ዩአርቱ ያንክ መስራት ትችላለህ መለወጥ ትችላለህ እያላችሁ የምትመክሩ ሰዎች አላችሁ። ሁለት አርባ ደግሞ ሁለት አምስት ደግሞ አላችሁ መካሪዎች። አንተ ኮስቱ ያንግ ነህ በዛ ላይ ሀንድሰም ቦይ ምረ ላጫም አስራ ምናምን አመት ከባላችሁ ጋር ኖራችሁ እኮ ወሬበር እዛን ጩጬ ልጅ ጩጬ ልጆች ሁለት ወይ ሶስት ይኖራችኋል። ውጭ ላይ አድርሶ ያንቺን ፊት ላለማየት የሚሄድብሽ ሁሉ ቁጭ ብለሽ ጆኒ ሲመለስ ያናደደሽ ለአጫም ሁሉ እኔን ከተመቸኝ ዛሬ ም አብሮ ነው። ካልተመቸኝ ደግሞ አልተመቸኝም። ዘሴት እኔ ስሜቴን ነው ማዳምጠው። እናንተን አላዳምጥም። አሁንም ሴቪሩ ማይንድ ጋይስ፣ የምናገረውን ንግግሬ ጭንቅላታችሁ ላይ አስቀምጡት፣ የምናገረውን ነገር አረ ጅጅ ትሻለኛለች። ጅጅማ ምን አለች? እንዲያውም ጅጅ እንዲያውም ሁሌ ድፌ እንደም ታረገ አይቻታለሁ። በጣም በጣም ነው እንዲያውም እሷ ድፌ እንደምታደርግልኝ ስለ እኔ ሴትነት አሉ ውስጥ ለውስጥ እዚህ ሚዲያ አይጠቀሙም፣ ጋይስ ጅማ እንዲያውም ሁሌ ዲፌንድ ነው የምታደርገው ስለ እኔ ሴትነት። ሾካ አቆች እና አንዳንድ ሰዎች ኦኬ፣ የአንዳንድ ሰው አሁን በቃ እህሏም አልቋል ፍቅርም የለኝም ምናምን ብላችሁ ኦኬ፣ ተለያያችሁ፣ ተለያያችሁ። በቃ ተመችቷችሁ ነው እየኖራችሁ ያላችሁ። ባልሽም፣ ይጎብሽም፣ ከሌላ መሄድሽም፣ ብቻሽንም ተቀመጥሽ ወሬ በር ተመችቶሽ ነው ቁጭ ያችኋል ያች ሴት መብቷ ነው ብለን ትተናታል። ስለ ሌላ ሴት ስናወራ ስለሆነ ሴት ደግሞ ብዙ አይነት ሴቶች አሉ። ስለ አንድ ሴቶች ስንሄድ ደግሞ አሁን አንዳንዱ ይለያያል። ይለያይ እና አንድ ቀን አብሮ ያደረ አይመስልም። ውጭ ላይ ውጭ ላይ ልጆቹን ጥሎ ይሄዳል። እሷን ላለማየት ማለት ነው፣ ላለማየት ዛማቻ እና እኔ መመለሴ ምን አባሽ ነው ያናድሽ? የአንቺ ባል ዘላለም አለምሽን መቃብር እስከ መዝገቢያ አይሽም። ና እኔ መመለሴ ምን አባሽ ነው እርድብን ያደረግሽ ያሉ፣ እኔም መለስኩት። እናንተን በስነስርዓት ቤት ውስጥ ተቀመጣችሁ፣ እኔ እውነት ሳወራ የምታምኑ ሰዎች አላችሁ። ጋይስ ከኔ ጋር የምትሆኑ ብዙ ጊዜ ሄዶን መጣ፣ ሄጄ መጣው፣ አብራችሁ ቤት ውስጥ ተቀመጣችሁ የእኛ ትዳር ስፔሻል ነው የምትሉት ምንም

ወንድ ልጅ ራሱ ሲፈልግ ነው እንጂ ትዳሬ ትዳሬ ስላልሽ አይደለም። ለማለት ያክል ነው። እኔ ነገርኩሽ። የኔ ትዳር፣ የኔ ባል፣ የኔ ባል ምንም አያረግም ከኔ ውጭ አይ እያላችሁ ራሳችሁ የምታታሉ ሴቶች፣ ሁሉም ሰው እንዳንቺ ይመስልሻል እንዴ? በለሽ ደግሞ ምትመጫልሽ አንገትሽን ቀስረሽ ባልሽ ሁላችንም ያየናል። የኔ ባልም ያያችኋል። ሁላችሁ ነቲንግ ስፔሻል ጋይስ። ግን ወንድ ልጅ ሲፈልግ ነው። በቃ ፍላጎት ሲኖረው ነው እስናባው ኪድስ እስናባውት አይነቲንግ አይደለም በቃ ፍላጎት ሲኖረው ብቻ ነው። ወንድ ልጅ ኮንትሮል የምታደረግ በቃ መውደድ ራሱ ሲወድሽ ብቻ ነው የሚገዛልሽ። ወንድ ልጅ ሲፈልግሽ ብቻ ነው እንጂ ለልጄ ብዬ ለምን የቢቴቴ ብዬ ብቱቱቱቱቱ ችን ድራማ ተዋት። ወንድ ልጅ አውጥቶ ገንዘብ ስለሰጠኝ ይወደኛልም አይደለም፣ ስለሚወደኝም አይደለም። ምን የቤት ውጭና ቤት ኪራይ ምናምን ተከፈለ ማለት ይወድሻል እኮ አይደለም። ጋይ ስለሚወደኝ ይህን ያደረገኝ። ለምንከፍለው ቤት እኮ ሌላ ሰው እኮ ለተወሰነ ቀን ቤት ውስጥ እናስቀምጣለን ሰው የምናደርግለት ለምንድን ነው? ያንን ነገር ስለምንወዳቸው ነው። በቃ ስለሚያስፈልጋቸው ነው። አንተ ወንድ ልጅ ከራሱ ፍላጎት ካልመጣ ስለወደደች ስለ ልጅ ብሎ አይመለስም። በአንገቱ ለምን ቢል አታስገቢበትም። ያውም ያውኑ ወንድ አይሰማሽም? ከራሱ ፍላጎት መምጣት አለበት። እኔ እኮ ያንን እንግሊዘኛ ልናገረው ደስ ይለኝ ነበር። እንዴት ልናገረው ግን እዚህ ጋር ከባድ ነው። ነጮች ወንዶች ሌላ ቦታ ሄደው ቺክ አግኝተው ከዛ ተመልሰው ወደ ራሳቸው ሲመለሱ ምን አይነት አንሰር እንደሚሰጡ ብናገረው ደስ ይለኝ ነበር። አረ አንድ ሰው የለም እዚህ ጋ ቢናገረው እኔ እኔተ ብኝ መጣ ይጀበትን መጣው፣ ሌፍት ኦቨርም ተቀበለ፣ ሌፍት ኦቨርም ሆንኩበት። በቃ እኛ ተፈላልገናል። ታንቀሽ ሙቺ ነው፣ በቃ ታንቀሽ ሙቺ። ጆኒ እኮ ቸግሮት አይደለም፣ እኔ ፈለገኝ እ ጥሩ ታይም ላይ ባለ ሰዓት ነው። እኔ እ የፈለገኛ ልትሞቺ ነው እሺ። እኔ ደግሞ የሄድኩበት ቦታ አልተመቸኝም፣ የልጆች አባት ይሻለኛል ብዬ ካልኩ የንቺ መታነቅ ምንድን ነው? ነው ባለ በጠፋበት ዘመን ልትሞቺ ነው? ባል በጣም አበዘበ። ትናንት ያገኘሽ ልጅ አለሽ እዚህ ጋር በእናትሽ። ኧረ ማምዬ፣ ባል ጠፍቷል። ባልሽን በደንብ አርገሽ ያለኝ እኔ መሰለ ወርቅ ልጅ ብላለች። እንጀራ ልገዛ ስሄድ አለው ሁለት እናት እና ልጅ ነው አግኝቻቸው ማለት ነው። በቃ እናትየ አግኝቻት እሷም ስትመክረኝ ስትወክረኝ፣ እንዴት አይነት ወርቅ የሆኑ ትልቅ ሰው ናቸውና በስማ። እኔ ራሱ ሳያት እንዴት ደስ እንዳለኝ። ኧረ ልጄ፣ ባል ጠፍቷል። ሴቱ እየዞረ ነው ያለ ባልሽ ቆንጆ አርገሻ ያዛለች ባል በጠፋበት ዘመን ታጋችሁ ሙቱ። ተሰረሻሽተች ምትሞች ይሁሉ ህይወት ሰችኗችሁ ቤት ውስጥ አላችሁ ባል። እኔ ግን እኔ የእውነት መኖር ካልቻልኩ ማለት ነው አልችልም። አሁንም አልችልም፣ ካልቻልኩበት አልችልም ነው። አሁንም ይህን ነው ምነግርሽ እኔ አንዳንድ ሰዎች እ ባላቸው ሲሰለቻቸው ተመላላሽ ታካሚ ያደርጉታል። በቃ ከባልሽ ጋር አንቺ አብረሽ ነሽ ስላት ባሌ ጋር እንስማማም፣ ግን በቃ እንገናኛለን አብረን መኖር አልቻለም ብላለች። አብረሽ መኖር ካልቻልሽ ያው ብቻ በቢ ለልጅ ምናምን የምትሉትን ነገር ይሄ ውሸት ነው።